ብርቱካን ልትገደል ነው። ጠቅላዩ ወስኗል። በጊሸን ማርያም ህዝቡ በእንባ ተራጨ። ለነፍሰ ዋጋ እግሬ ነች። ሰላም ሰላም ውዲያብ ዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች ደርስ ላይክ እና ሼር በማድረግ እንዲጀምሩት፣ በሉል እግዚአብሔር ስም እንጠይቃለን። ወቅታዊና አዳዲስ መረጃ ስለ ቅዱስ ቤተክርስቲያናችን ዛሬ የሚዘንላችሁ መተናል ማለት ነው። እስቲ ወደ መጀመሪያው ቪዲዮ እንለፍ። የሰጣችሁ እግዚአብሔር እውነተኛ ጓደኛ ይስጣችሁ። የሥራ ባልደረቦቻችሁን እውነተኛ ኢዮአብ እግዚአብሔር የሚፈራ ደግሞም ለዳዊት እውነተኛ ወዳጅ ነበር። አስመሳ አይደለም። የምግብ ወዳጅ አልነበረም። የገንዘብ ወዳጅ አልነበረም። የስልጣን ወዳጅ አይደለም። እኛ ወዳጅነታችን ስልጣን ላይ፣ እኛ ወዳጅነታችን ግብዣ ላይ፣ እኛ ወዳጅነታችን ምግብ ላይ፣ እኛ ወዳጅነታችን ጥቅም ላይ፣ የክርስቲያኑ ወዳጅነቱ ደግሞ በጠላቱ ስፍራ ላይ ወዳጅ ሆኖ ይቅር ባይሆኑ መገኘት የክርስትና ወዳጅነት ደግሞ ለባልንጀራው መሞት፣ ባልንጀራውን እንደራሷ ራሱ አድርጎ መውደድ ነው። ኢዮብ እንዲህ ያለ ንጉስ አለው፣ ለምን ስህተት ትሰራለህ? እባክህን ተው። እህ እግዚአብሔር ነው። የህዝቤ ማን ነው? መልሶ ልጅ በዛ ብላችሁ እምትማር ነው። ሰዎች ልጆች የማስጦታ ናቸው? አሳዳጊው ማን ነው? እኛ እኮ ለፍተን እኮ ማሳደግ አንችልም። እያሳደገ እዚህ ያደረሰን ማን ነው? ወላጆቻችንን ጠይቆ እኔ ምንም የለኝም ነበረ እናንተን ሁሉ እንደው መዳንያ ለመረድቶች ቅዱስ ገብርኤል አብሮ የሚሆኑ አሳደግኳቸው ይሏችኋል። እናቶቻችን አትቁጠሩ። በዛት በሉ። ቤተሰብ በዛት በሉ። ሰው በዛት በሉ። እንዲህ በዛት በሉ። ግብዣ ላይ ምግብ ቤት የሆነ ቦታ ሰው አትጸየፉ። በዛት በሉ። ህዝቡ ማን ነው አትጠሩ አትማረሩ። ሁሉን ያሳድሩ፣ ሁሉን የሚመግቡ፣ ለሁሉ የሚረዳ፣ ሁሉን የሚያለብስ እግዚአብሔር ነው። አንዱ አንዱን እንጀራ አይበላውም፣ እውነት እሸት። አንዱ አንዱ እንጀራ አይኖርም፣ እውነት እሸት። የሁሉንም እንጀራ የሚሰጠው ማን ነው? የሁሉንም ኑሮ የሚገፋው ማን ነው? የሁሉንም ችግር ተሸክሞ እያኖረ ያለው ማን ነው? በቃ ሰው ነው። አችሉም አይሳካላችሁበትም፣ በተባላችሁበት ቦታ እግዚአብሔር አምላክ በክብር በሞገስ ያቆማችሁ የራሄልን እንባ ያበሰው መድኃኔዓለም የእናንተንም እንባ ያበሰው ታሪክንም የሚቀይር መድኃኔዓለም የኔንም የእናንተንም ታሪክ ይቀይረው። ኢትዮጵያ ሀገራችንን መሃሏን ገነት ዳሯን እሳት አድርጎ ይጠብቅልን። የሰማዕቱ የቅዱስ እስጢፋኖስ፣ የሰማዕቱ የቅዱስ ጊዮርጊስ እረዴታቸው በረከታቸው አይለየን ለማለት ፈልጋለሁ። እንግዲህ ቪዲዮአችንን በምርቃት ጀምረናል። አሜን አሜን አሜን እያላችሁ ኮመንት ላይ ጻፉ። አሜን ያሉ ሰዎች ይሁንላቸው፣ ይደረግላቸው ለማለት ፈልጋለሁ። ወደ ቀጣይ መረጃ ስናልፍ እንግዲህ ኢቤስ ቴሌቪዥን እንግዲህ እንደተዘጋ በትናንትናው ዕለት ተመልክተናል። እንግዲህ ዋና አስተዳደሩም እንግዲህ እየታሰሩ እንደሆነ እየተመለከት እንገኛለንና ስለነሱ የወጡ አዳዲስ መረጃዎች አሉና እስቲ በርከት ያሉ ቪዲዮዎች አሉ እነሱም ቪዲዮዎች ተመልክተን እንመለስ። ሰበር ዜና ነገሩ እየተካረረ ይመስላል። የቤስ ባለቤት የሆኑት አቶ አማን ፍሳሴው እና ባለቤታቸው ወይዘሮ ማክዳ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። አሁን እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ሰሞኑን ከብርቱካን ጋር በተያያዘ ውዝግ ውስጥ የገባው ኢቢኤስ ቴሌቪዥን ዛሬ ሶስቱም ቻናሎቹ ኢትዮ ሳት ላይ ስርጭት ማቆማቸው እየተነገረ ይገኛል። የታገተችው እሷ ብቻ ሳትሆን የቀሩት የእነዚህ የ17 ልጆች ህይወት ገብረ ጉራቻ አካባቢ ታህሳስ 13 ቀን 45 ሰዎች የታገቱበት ይህ የእኛ ባስ ጉዳይ እንዲሁ ደግሞ አሊ ዶሮ ላይ መጋቢት ስምንት ቀን ሀምሳ ስምንት ሰዎች የታገቱበት ይህ ፈለገ ግዮን ባስ ጉዳይስ ምን ላይ ነው? ይህች የምትመለከቷት ልጅ ከአዲስ አበባ ወደ ጎጃም በፈለገ ግዮን ባስ ከሚሄዱ ሰዎች ውስጥ ናት። አንድ ነጥብ አምስት ሚሊዮን ብር ቤተሰቦቿ ተጠይቋል እንዲለቋት ማለት ነው። እናም ከደንቢ ዶሎ ዩኒቨርሲቲ ተወስዳ ለአንድ አመት ከስምንት ወር የተሰቃየችው የተደፈረችው የተንገላታችው በራብ ቃጠለችው የዚች ልጅ ወይም የብርቱካን ታሪክ ብቻ ሳይሆን የእነዚህ አስራ ሰባቱ እንዲሁ ደግሞ በየባሶቹ የሚታፈኑት የሚታሰሩት የሚጠፉት ሰዎች ስቃይ ለቅሶና መከራ መቼ ነው የሚያበ ኢቢኤስ ኢቢስ ባስተላለፈው ፕሮግራም ላይ የብርቱካንን ህይወት ተመልክተናል። ምንም እንኳን አሁን ከኢቢኤስ ዩቲዩብ ቻናል ላይ ቢወርድም ቪዲዮ የቀሩት የነዚህ ህይወትስ መጨረሻቸው ወይም ደግሞ የት እንዳሉ ማነው የሚነግረን? ሐሳባችሁን ኮመንት ላይ ጻፉልኝ። እቺ ልጅ አሁን ተወለድኩ ብላ ምንድነው ፕሮግራሙ ላይ የምጀምረው ጎጃም ውስጥ ነው አሁን የአዋሳ ተወለደች የሚል የልደ ሰርተፊኬት አዘጋጅተውላታል። ደግሞ ሌላም ቦታ ተወለደች ይላሉ። እንግዲህ እቺ ልጅ አንድ ትብትን ያላት እንደ አስፈጭታ ትብቷን በየቦታው በተነችው ወይስ ምንድነው ከአንድ ቦታ ነው ልትወለድ የምችለው አንድ ቦታ ነው ትብቷ ሊቀበር የሚችለው ይህ ሁሉ የትውልድ ቦታ ለምን አስፈለገ መታወቂያውንስ ሲያዘጋጁ ለምን አይናበቡም የትምህርት ማስረጃውንም ሲያዘጋጁ ትንሽ ነው ትንሽ ጊዜ ወስደው ለምን አያስቡበትም ሁሉ ነገር የአማተር ስራ ሁሉም የጥርፊያ የመንቀሽቀሽ ሆነና የበለጠ ገደል የሚከታቸው ሆኖ ነው ያገኘነው ለማንኛውም ሆነም ቀረም ገለታው መንግስትም አደረገው፣ በአገዛዙ የጸጥታ መዋቅር ውስጥም ተፈጸመ አልተፈጸመ፣ ማንንም ያደርገው፣ አሁንም ቢሆን ተጠያቂው መንግስት ነው። የሀገሪቱን ዜጎች ደህንነት የማስጠበቅ ኃላፊነት አለበት፣ አለቀ። ሌላው ሰሞኑን በገብረ ጉራቻ በአሊ ዴሮ ከ160 በላይ ሰላማዊ ዜጎች ታፍኖ ተወስደዋል። በምንድነው ህዝብ ማመላለሻ አውቶቡስ፣ ከአንድ ቦታ ወደ አንድ ቦታ ሲሄዱ። ይሄ አጀንዳ እንደው ኅብረተሰቡ ጋር በደንብ እንዳይመላለስም ተፈልጎ ሊሆን ይችላል። የዚች ልጅ የብርቱካን ጉዳይ እኮ ከአንድ ውቅያኖስ ላይ በምንድን ነው በጨልፋ እንደ መውሰድ ያልኩ ምን ስንት ነገር አለ። አረም ሰሞኑን ብቻ እንግዲህ ትናንትና የሚያሳየነው አንድ ቪዲዮ አለ። እዛው ቆሼ መካኒሳ አካባቢ አንድ ሹፌር ሲደበደብ የሚያሳይ እሱ ብቻ አይደለም። አንድ ሁለት ቪዲዮዎችን እያየው ነበር። ትላንትም ጠቅሼዋለሁ። ራቁት ገላውን አንድ ኢትዮጵያዊ እንደዛ ገላዊ እየታየ አፍረተ ስጋው እየታየ በገመድ አንገቱን አንቀው ሲጎትቱት የሚታይ የቪዲዮውን ትክክለኛነት ማረጋገጥ ይገባናል። እሱን በርግጥ ማረጋገጫ አግኝተን አይደለም፣ ግን ያው ኢትዮጵያ ውስጥ እንደሆነ የሚያሳዩ አንዳንድ ነገሮች ስላሉ ነው። ግን ማረጋገጫ መስጠት ይከብደናል። ያ ኢትዮጵያ ውስጥ ሆኖ ከሆነ እንደዚህም አይነት ነገር እኮ የሚፈጸምባት ሀገር ናት። ስንት ጭካኔ እኮ አይተንባታል። ስለዚህ ለምንድነው ይሄ ጉዳይ እንደዚህ የመንግሥትን ሰዎች ከላይ እስከታች ግርግር ውስጥ እንዲገቡ ያደረጋቸው የደንቢ ዶሎ ዩኒቨርሲቲንም ጉዳይ ማንሳት ይገባናል። አንደኛ አልተጠቀሰም፣ በተለይ ልጅቶ አልጠራችውም። የደንቢ ዶሎ ዩኒቨርሲቲ ተማሪም መሆኗን አልተናገረችም። ለምን ከሌላው ዩኒቨርሲቲ ደንቢ ዶሎ ዩኒቨርሲቲ ተነስቶ ጉዳዩን በዚህ ደረጃ ለማብጠልጠል ና የክስ ዶሴ ይዞ አንጠልጥሎ ለመዞር ለምን እንደፈለገ ግራም ያጋባ ነገር ነው። ገለጣው እውነት ለመናገር በጣም አሳፋሪ ነው። አንድ እውቀትና የምርምር ማዕከል ያወጣው መግለጫ አይተ እንደሆነ እንዴት ያሳፍራል። የኦሮሞ ህዝብ ላይ እንዲህ አይነት ዘመቻ ለምን ይከፈታል ይላል። ዲ ምን ማለት ነው? የኦሮሚያ ብልጽግና ቅርንጫፍ ጽህፈት ቤት ነው የሚመስለው መግለጫው፣ እና ከጀርባ የሆነ ነገር አለ። እዛ ሀገር ውስጥ ትልቅ ወንጀል ትልቅ ኃጢአት አለ። መደበቅ የፈለጉት እንዳይነቅ የፈለጉት በዚህ ግርግር ማሳለፍ የፈለጉት ግን አያልፍም። ቪዲዮን እንደተመለከታችሁ ነው። እናትና አባት ልጆቻችን ይማራሉ ብለው ሲልኩ እንግዲህ ከመንገድ ላይ እየቀሩ እየታገቱ ይገኛሉ። ባሳለፍነው ሳምንትም እንግዲህ አንድ ባስ እንደታገተና ሰዎች እስካሁን ያሉበት ቦታ እንዳልተገኘ እየተገለጸ ይገኛልና እንግዲህ የምንፈልገው ቦታ በሰላም ወጥተን በሰላም አለመግባታችን ከቀን ወደ ቀን እያሳሰበን መጥቷል ማለት ነው። አባትና እናት ልጆቻችን ይማራሉ ብለው ዩኒቨርሲቲ ሲልኳቸው እንግዲህ እንደዚሁ ከመንገድ እየቀሩባቸው ነው ማለት ነው። የእናቶችም እምባ ይበቃል፣ የገዳማውያን አባቶችም እምባ ይበቃል፣ የቤተክርስቲያን መፍረስ መቃጠል ይበቃልና አማምላኩ ላይ አምላክ ሁላችንን በዘርፋፋ ቀሚሷ እቅፍ ድግፍ ታርገን እላለሁ። ሁላችንም እንግዲህ በጸሎት እናስብ። እንግዲህ የሴት ልጅ ጥቃት አሁንም እንደቀጠለ ነው። ትሬንድ ነው የሚመስለው። በጣም ነው የሚያሳፍረው። በተለይ በዚህ አመት ሶሻል ሚዲያ ላይ የሚለቀቁ ነገሮች በጣም የሚሰቀጥጡ ነገሮች ናቸው። ባል ሚስቱን ገደለ፣ አረደ እየተባሉ የሚወጡ ነገሮች በጣም ነው የሚያሳፍሩት። እና እንግዲህ በግብጽ ሀገር ባለፈው ከአንድ ወር በፊት የተገደለች ህይወታችን ገዳይዋ እስካሁን ድረስ እንዳልተያዘ እየተመለከተ ነው። ባለፈው የሞተችው የዘፋኑ ሚስት መመልከት ችላላችሁ። ከፎቅ ላይ ወርቃ እንደዚሁ የነ ሄቨን ጉዳይ ድምጻችንን ብናሰማም እንግዲህ ለደፋሪው ለገዳዩ አሹአፉ ያለ የከተተው እንግዲህ እሱ ሶስት ዓመት ተቀንሶለት እንግዲህ ወደ 20 ዓመት መምጣቱን እየተመለከት እንገኛለን። ድሬዳዋ ላይ በግፍ የተገደሉ ሴቶች አሉ፣ አሁንም ምንም ፍትህ ያላገኙ እስካሁን ድረስ። አዲስ አበባ ላይም እንደዛው ወደ ቤላ አካባቢ እንደዚህ ፍትህ ያላገኙ ብዙ ሴቶች ህፃናት አሉና፣ ሴት ልጅ አገር ናት፣ ሴት ልጅ እናት ናትና፣ እባካችሁ እባካችሁ ለሴት ልጅ ድምጽ ሁኑ። ነገ ይሄ ነገር የኛም ቤት አንኳኩቶ መምጣቱ የማይቀር ነገር ነውና ድምጻችንን በቻልነው አቅም ልናሰማ ይገባል ለማለት ፈልጋለሁ። ቀጣይ እስቲ ቪዲዮ እንመልከት። እስላምና ክርስቲያኑ ተዋዶ ተፋቅሮ እንዴት ይኖር እንደነበረ መመልከት ስላለባችሁ ትንሽ የቆየ ቪዲዮ የሚመጣ እናንተን ያስተምራል ቁም ነገር ያስጨብጣል ብዬ ስላሰብኩ ነው ይዤ የመጣሁት። እስቲ እሱን ቪዲዮ ተመልክተን እንመለስ። ቪዲዮን እንደተመለከታችሁት ነው እንግዲህ የድሮዋ ኢትዮጵያ ይቺናት። እስላሞቹ ሲሰግዱ እየተመለከታችኋቸው ናቸው በዛኛው አስፋልት በዚህኛው አስፋልት ደግሞ ኦርቶዶክሲያኖች እየዘመሩ እያመሰገኑ ነው ማለት ነው። እኛ የምናቃት ኢትዮጵያ ይቺነት። እስካሁን ድረስ በዘር የተባላ ነው የተገደል ነው ይበቃልና አሁን ደግሞ በሃይማኖት ለማድረግ ግጭቱን የሚጥሩ አካላት ወይም ግለሰቦች እንዳሉ እየተመለከት እንገኛለን እዚህ ሶሻል ሚዲያ ላይና፣ ባካችሁን ይሄ ነገር እኛን አይወክለንም። እስላምና ክርስቲያኑ የአንድ ሳንቲም ሁለት ገጽታዎች ናቸው የሚባሉት በመከባበርና በመተሳሰብ ነው እንጂ በእንደዚህ አይነት ነገሮች አይደለም። አብሮ ተዋዶ ተፋቅሮ የኖረ ህብረተሰብ እንግዲህ በልዩነት ውስጥ አንድነትን ያሳየን ህዝብን እንግዲህ ለመለየት ለመከፋፈል በሃይማኖት መሞከር እንግዲህ እውነት መሸነፍ ነው መክሸፍ ነው ብዬ ነው ማስበው። እና ባካችን አሁንም የድሮ ፍቅራችን እንዲመለስ ሁላችንም ሙስሊሞች ዱዓ እያረጋችሁ ኦርቶዶክሶች ደግሞ ጸሎት እያረጋችሁ ያ ነገር የድሮ ነገራችን ፍቅራችን እንዲመለስ እንግዲህ ሁላችሁም ወደ አምላካችሁ ወደ ፈጣሪያችሁ ጸልዩ ለማለት እፈልጋለሁ። እስቲ መጨረሻ ላይ እንግዲህ መምህራችን ያስተላለፈው መልእክት አለእና እሱን ቪዲዮ ተመልክተን እንመለስ። ጠላቶቻችን ዙሪያችንን ከበዋል። እግዚአብሔር የእሳት አጥሮ ነው ባይጠብቀን፣ እኛ መች ራሳችንን ጠበቅም። ሁሉ ነገር እኛ ላይ ነው የሚወረወረው ሃይማኖታችን ትክክል ስለሆነ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 ያሸንፋሉ። ክብርና ምስጋና ለአምላካችን ለእግዚአብሔር። እንግዲህ መመራችን እንደተመለከታችሁ ነው። ቃሎትን ያሰማልን፣ ተስፋ መንግስተ ሰማያትን ያዋርስልን። አንድ ወንድም ያለና ሊስትሮ እየቀረገ ጫማ እየሰፋ የሚተዳደር ወንድም ሆነና በጣም እግዚአብሔርን እንደዛም ሆኖ እግዚአብሔርን እያመሰገነ ያለ ቪዲዮ አግኝቻለና እስቲ እሱን ቪዲዮ ተመልክተን እንመለስ። አማኑኤል የቅርብ አይነው ፍቅር

ደሙ ብቻ ያነጻናል ከጢአታችን፣ ዘላለም እንደ ሞላ ጅረት ፈሶ ምድራችንን አትለክልኳል የእርሱ ምረት ኃይል ሆኖን። ስንቱ ከቪዲዮ እንዳያችሁት ነው፣ እንደነዚህ አይነት ልጆችን እናበረታታ ለማለት ፈልጋለሁ። እንግዲህ እንደተመለከታችሁ ነው። ጊሸን ማርያም ለአራት ቀን ነበርኩ ብያችኋለሁ። እንግዲህ እዛ የነበሩ አርቲስቶች፣ የተለያዩ የሚዲያ ሰዎች እንግዲህ እዛ ሁላችንን ተሰብስበን ሄደን ነበርና ስንለያይ በእንባን የተላቀስ ነው። ፈጊሸን ማርያም ከአምባሰል ተራራ ላይ ስንወርድ እንግዲህ እየተላቀስን ወረ ነውና ትንሽ ቪዲዮ ያለች እሷን ቪዲዮ ተጋበዙልኝ። እስከዛ እንግዲህ ወቅታዊ አዳዲስ መረጃ እስክንገናኝ ድረስ ቤተሰቦቼ ሰላም ቆዩልኝ። ሰብስክራይብ ያደርጋችሁ ሰብስክራይብ እያረጋችሁ ድልውታን ይጫናችሁ። አበረታቱን፣ ሁሌም እንወዳችኋለን። አብራችሁን ስለምትጓዙም እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን